የኢትዮጵያ ንግድ ባንክ ሴቶች ቡድን ከድል ማግስት በበጎ ተግባር ተሳተፈም። የኢትዮጵያ ንግድ ባንክ ሴቶች ቡድን ከድሉ ማግስት በሐዋሳ በሚገኝ ሜርጆ ኢትዮጵያ የአረጋዊ መርጃ ድርጅት በመገኘት ለአረጋውያኖች የቁርስ ግብዣ አድርጓል። የቡድኑ ተጫዋችና የአሰልጣኝ ቡድን አባላት በጋራ በመሆን አንዲት የሜዳ ሰራተኛ ልጅ ሰላሳ ሺህ ብር ወጪ በማድረግ ማሳከማቸውን በዛሬው ላይ ይፋ አድርገዋል። የልጇ እናት በዛሬው ስነስርዓት ላይ በመገኘት ስለተደረገላት ነገር ምስጋና አቀርባለች።

ነገር ግን አቅል ዋና አሰልጣኝ ብርሃኑ ግዛው ከዚህ በፊት ወደዚህ ቦታ መጥቼ አላውቅም። ዛሬ ወደዚህ ቦታ በመምጣት ደስ ብሎኛል። ከዚህም በኋላ ለሚረጁ ኢትዮጵያ ድጋፊን አደርጋለሁ ብለዋል። በዛሬ የቁርስ መርሃ ግብር ላይ የቡድኑ አባላት ለአረጋውያን ማዕድ አጋሮ ሲሆን እየተዘዋወሩ በማጉረስና በመጎራረስ ፍቅራቸውን ፍቅራቸውንም ገልጸዋል። ከአረጋውያኑም የምስጋናና ምርቃትን አግኝተዋል። ኢትዮጵያ ሀገራችን ሰላም ያደርጋል። ዳርዜን በለውን ጠብቅኝ፣ ሀገሩን ሰላም ያርገኝ። ሀገሩ ሰላም ስለሆነ ነው እናንተ ተጫውታችሁ እህንን ሰላም ደስታ አግኝታችሁ

ለነሱ አሁንም ያንሳብላቸውና ከዚህ አሳብ ውስጥ እንግዲህ ያገግልን ጌታ። ለዚህ እንኳን በሰላም መጣችሁ። በሰላም ሰላም ያግልን። አሁንም ሀገራችንን ይጠብቅልን። እናንተንም የማሆነ ጨምሮ ጨምሮ እድሜሳችሁ እድሜሳችሁ ሰላም ሳችሁ ትምህርታችሁ ከፍ ይበላው። የኢትዮጵያ ንግድ ባንክ ሴቶች ቡድን ገና ከወዲሁ አንድ ጨዋታ እየቀረው በ59 አንድም ጨዋታ ሳይሸነፍ ለተከታተለ አመስተኛ ጊዜ ባለፈው ሰኞ የኢትዮጵያ ሴቶች ፕሪምየር ሊግ ሻምፒዮን መሆኑ ይታወሳል።